ምዕራፍ ሦስት ለሁሉም ነገር ጊዜ አለው። ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው። ለመወለድ ጊዜ አለው ለመሞትም ጊዜ አለው። ለመትከል ጊዜ አለው ለመንከልም ጊዜ አለው። ለመግደል ጊዜ አለው ለማዳንም ጊዜ አለው። ለማፍረስ ጊዜ አለው ለመገንባትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ለሐዘን ጊዜ አለው፣ ለጭፈራም ጊዜ አለው። ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብም ጊዜ አለው። ለመተቃቀፍ ጊዜ አለው፣ ለመለያየትም ጊዜ አለው። ለመፈለግ ጊዜ አለው፣ ለመተው ጊዜ አለው። ለማስቀመጥ ጊዜ አለው፣ አውጥቶ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ለዝምታ ጊዜ አለው ለመናገርም ጊዜ አለው። ለመውደድ ጊዜ አለው ለመጥላትም ጊዜ አለው። ለጦርነት ጊዜ አለው ለሰላምም ጊዜ አለው። ሠራተኛ ከጥረቱ የሚያገኘው ትርፍ ምንድን ነው? ሰዎች ይደክሙበት ዘንድ እግዚአብሔር የሰጣቸውን ከባድ የሥራ ጫና አየሁ። ሁሉንም ነገር በጊዜው ውብ አድርጎ ሠራው፤ በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም። ለሰዎች በሕይወት እያሉ ደስ ከመሰኘትና መልካምን ነገር ከማድረግ የተሻለ ነገር እንደሌለ አወቁ። ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበትም ሁሉ እርካታን ያገኝ ዘንድ ይህ የእግዚአብሔር ችሮታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንደሚኖር አውቃለሁ። በእርሱ ላይ ምንም አይጨምርም፣ ከእርሱም ምንም አይቀንስም። ሰዎች ያከብሩት ዘንድ ይህንን አደረገ። አሁን ያለው ከዚህ በፊት የነበረው ነው፣ ወደ ፊት የሚሆነውም ቀድሞ የነበረ ነው። እግዚአብሔርም ያለፈውን መልሶ ይሻዋል። ከፀሐይ በታች ሌላ ነገር አየሁ በፍርድ ቦታ ዐመፅ ነበር በፍትህ ቦታ ግፍ ነበር እኔም በልቤ ለማንኛውም ድርጊት ለማንኛውም ተግባር ጊዜ ስላለው እግዚአብሔር ጻድቁንና ኀጢአተኛውን ወደ ፍርድ ያመጣቸዋል ብዬ አሰብሁ እንዲህም ብዬ አሰቡ! ሰዎች እንደ እንሰሳት መሆናቸውን ያዩ ዘንድ እግዚአብሔር ይፈትናቸዋል። የሰው ዕድል ፈንታ እንደ እንሰሳት ነው። ሁለቱም ዕጣ ፈንታቸው አንድ ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። ሁሉ አንድ ዐይነት እስትንፋስ አላቸው። ሰውም ከእንሰሳ ብልጫ የለውም። ሁሉም ከንቱ ነው። ሁሉም ወደ አንድ ቦታ ይሄዳሉ። ሁሉም ከአፈር እንደሆኑ ተመልሰው ወደ አፈር ይሄዳሉ። የሰው መንፈስ ወደ ላይ መውጣቱን የእንስሳ እስትንፋስ ደግሞ ወደ ታች ወደ ምድር መውረዱን ማን ያውቃል? ስለዚህ ለሰው ዕጣ ፈንታው ስለሆነ በሥራው ከመደሰት የተሻለ ነገር እንደሌለው አየሁ። ከእርሱ በኋላ የሚሆነውንስ ተመልሶ እንዲያይ የሚያደርገው ማን ነው?